አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ተከበራቸው እህት ቤተሰቦች እንድናቸው? ደህና ናቸው? ነገር አልሐምዱሊላ ማነው? ሁሉም ሰላም ሰላማችን ስትበል እንዴት አድርጎ ይዟችኋል? ከኔ ጋ ሁሉም ሰላም ነው። እንግዲህ ዛሬ መተናል መተናል መተናል መተናል ብሏል ማለት ነው እና ሀበይቢ እንግዲህ ዛሬ የምነግራችን ነገር ማለት ነው። አሁን ዛሬ እንግዲህ ስለነ ሩቲ ማለት ነው ሩቲ አብርሽ ነፂ። የሚባሉ ሰዎች ማለት ነው። ትናንትና አይታችሁ ከሆነ ማለት ነው በቃ ተናንቀው ሊሟጨሩ፣ በቃ ሩታ ነብር ሁና መጣች። እኔ በባሌ የመጣ በአይኔ የመጣ ለምን ባሌ ነካሽ? በፊት እኮ የመጣሽ ንሻንቺኔ እኳ አሁን አንቺ እኮ ነሽ በእኔ ህይወት የገባሽው። እኔ ምን አድርጊ ነው የምትሄው? ሀቁን ለምን አትናገሩ? ሚስትሻ ሚስቱ አይደለሽም። ዳይቱ ብብር ብላችሁ ነው ስትነግዱ የነበረው። በብር ተገስተች ነው አለች። እነዚህ ደግሞ እና አሁን እናንተ ፍርድ ለማን ትሰጣላችሁ ብዬ አስባለሁ ማለት ነው። ፍርዱን እንግዲህ ለእናንተ ትቻለሁ። ሀብሪች ደግሞ የሚቀሰለሰው ነገር ግራ ያገባኛል ማለት ነው። ሁለት ወዱ

ነጽዬ ማለት ነው። ግን አንድ ነገር ምን ምን አስበሽ ነው ግን አሁን የመጣች ነው የዝህን ያህል እንዲሁ በሕይወታቸው ገብተች ብጥብጥ የምታረጊያቸው እነሱ አዲስ ሙሽራ አዲስ ፍቅር አዲስ እንትን ላይ ናቸው። አንቺ መጥተሽ በዚህ መሀል ሀይ ሀይ ሀይ ስታያቸው እኮ እነሱ በቃ ጨርቃቸውን በቃ እንዴ! ሮቲ ማለት ነው። ሮቲ እኮ ነብር ነብር ያች ነው። ነብር ሆና ነው የመጣችው። በቃ ነብር ታቃላችሁ። ራሷ ላይ የሆነ ነገር ትናገሯ፣ ጭንቅላት ጭንቅላት ላይ ነው የምትወጣው። እንደዛ ሆና እኮ ነው የመጣችሁ። ሮቲ አይታችሁ ከሆነ ማለት ነው። አንዴ በወድ የሄዱትና በባሌ የመጣለች አሉ። አሁን እንዲዝ እንዲዝ የሚዲያ ላይ የምትዛለሁ። ተርን ተው፣ ተው፣ ተው፣ ተው እንዲሁ ተው እንዲሁ ዲና እና የአበዴ እንዲኑ ቢባል እንኳን የዚህን ያህል እንዲዝህ ረጋ ሰከን በሉ። ምን ነው ምን ነው ሸዋ ላይ ሀገር የሰው አይንዶ እኮ ታናጭ አይታችሁ ግዲህ ልትጋቡ እኮ ነው። ምን ነው ረጋ የረጋ ይዮ የረጋ ሰው ማለት ነው ቅቤ ይወጣል ይባላል። እና እናንተ እኮ በቃ አበዳችሁ። ምን አስባችሁ ነው? ኧረ ተው እስኪ ረጋ ይባላል። ረጋ የሚባል ነገር ታቃላችሁ ረጋ ስለዚህ ምን አስባችሁ ነው? ለምን እንዲህ ዝም መሆን ምን አስፈለገ? አስፈልገ እውነቴን እኮ ነው። እንዲሁ በቃ ተነጭ አይታችሁ ተነጭ አይታችሁ ልትጋደሉ ነው እንደ ሴቶች፣ እረ ተወራ ጋባሉ እንዲያው ለወንድ ወንዴ ብላችሁ እንዲሆን እንዲህ ዝም መሆን ማለት አረ ከባድ ነው፣ ግን ከባድ ነው ይሄ ፍቅር የሚባል ነገር እንዲያው ከቶ ምን አይነት ይሆን? እንዲህ ሰውን በቃ የሚያባላ ነገር ማለት ነው። በቃ ነጭ አይ ነው ነጭ አይ ሊገላቸው እኮ ነው እነዚህ ልጆች። እንዲሁ እኮ ግራ ተጋባን እኛ ምን እናርገ። በቃ እነሱ እንዲሆነ መስራታቸውን አይተው እኛም ዝም ማለታችንን አንተው መናገራችንን አንተው በቃ ኮኔ እኮ ያጋባን ሁነት አንድ አንድ የግራ ተጋብቶ ግራ ጋቡንኛ ምን እናርገ ብላችሁ ነው። በቃ ተነጫይ ተነጫይ ሊጨረሱ ነው። ምንናርግ ነው እምትሉስ ሲ እናንተ መላ የመላ ያለህ ይባላል። መላ አረ መላ ምቱልኝ። እውነቴን እኮ ነው። እናንተ ምን አሰባችሁ? እንዴዝ ነው እንዴ ይወሄ ፍቅር የሚባል ነገር በጣም ይደ ከባድ ነው ማለት ነው። እኛ እኮ በቃ አናውቅም ጅሎቹ ዝም ብለን በቃ እንጃ እንጃ አላለን እንጂ አንዱን ታናቀው ዝም ብለን የመሪም ኩሽና ኩሽና እንዲያለን እነሱ ደግሞ ፍቅር ፍቅር ያጫውታቸዋል። አላተውኝ እናቴ እኛ ግን አይ መዲም፣ እንዴው መዲም እጂሽ ነው፣ ምን እንበልሽ አንቺዬ፣ ሰላም። እንዴው እንዴው እየተባባሩ በቃ መኖር ሆነ፣ በቃ እኛ እናቴ ዛሬ ቀሰቀሱን ሰዎች፣ አሁን ጠሩና አሁን አልጠሩን እያለ እንባሽቃ። ለእነሱ ደግሞ ፍቅር ፍቅር ፍቅር ፍቅር ያጫውታቸው ጀመረ። እኛ ደግሞ የፍቅሩ ነገር ጠፍቶብን መላችን ጠፍቶ አሁን እንዲሁ ተቀምጠን አርፈን ማርያም መዲም ቀሰቅሰኛለ ተጠረኛለች በቃ ይሄ ነው። እነሱ ደግሞ እናት ዛሬ የኔ ፍቅር እናገ የኔ ፍቅረኛ ነው። በቃ ሆነ አልኳችሁ ሆነ ነገሩ በቃ ይመጣሉ፣ ይሄድ ያሉ እኛ እኮ ግራ ተጋብተው ግራ ጋብተው ነው። ምን እናርግ ነው የምንላችሁ። አሁን እኛ መመካከር ያለብን እኛ የመዲም ቅመሞች ነው። ኔሮቹን ተዋቸው እናት፣ እኛ የመዲም ቅመም ለራሳችን ፍትህ።

ጅራን ፎ ጅላ ጅላ፣ ዝም ብለን ተሰው ቤት አንወጣ። አይ እነሱ እናቴ ወየን ያፍቅር ይላሉ፣ አፋቸው ሙሉ። እኛ ግን ይሄ ፍቅር የሚባለውን እየፈራን፣ እንዴት ያለ ፍቅር ነው? ከቶ ምንድን ነው? እኛ እኮ ያፈቀረው በነገራችሁ ላይ የመድ የምን መክነሰ ነው። እናቴ ሕይወታችን አለይታችን፣ መብራታችን እሱ ነው እና አረምን ታረቡታላችሁ ብቻ ያይኔ ብለን የመዲም መክነሰ የመዲም ኩሽና እያለ ነው ማለት ነው። የኛ ፍቅር የኛ እንትናችን የመዲም ኩሽና ነው። መቼም ሐሰት እንዲያትሉ ብዬ ነው። ሐሰት ማለት ነውር ነው ብዬ ነው። እንዲያን ወሻሽ ብዬ ነው። የማይሆን ነገር ያፈቀር ነውም ሆነ ምንም ያነ የመዲም ኩሽና ነው በቃ ስለዚህ እነሱ የሄዱበት እናዲ እኛ እንግዲህ በብር የሚሆን እኔ የምለው ማለት ነው። ይሄ አብርሽ ይሄ ወንድ እንዲወረ እንግዲ ጉድ ያፈላ እኮ በቃ። እንዲ ሁለቱን እኮ እያንጫጫቸው መጣ በቃ። እንዴ እንዲ እኮ ፍቅር ማለት ጉር ነው። በጣም ይገርማል። ብቻ ይገርማል አልኳችሁ፣ እንደው ይገርማል። እኛ ግን ዝም ብለን እንዲሁ ኔር እነሱ ይሄዱበት። የኛን ተውት አቦ፣ እኛ እኮ ዝም ብለን ነው ምን ተበቃ። ታበቃ ታነጫጩ አልኳችሁ። እስኪ አሁን እናንተ ማን ነው ጥፋተኛው ብላችሁ ትላላችሁ? ስለዚህ ማን ነው የሚያጠፋው? እና እንዴት ናችሁ? ሌዲና ናችሁ ወይ አማን ናችሁ ወይ? እንግዲህ ሰላማችሁ ብዙት ይበል እንላለሁ። ሰላማችሁ እንግዲህ ብዙት ይበል። እና እናንተ መቀጥሉበት እንላለን። ነፂ ግን ማለት ነው ጀግናነሽ ማለት እናንተ ኮሌጅ በቃ እኔ የምለው አንዲ ጥያቄ፣ እንዴት ነው ግን የመጣሽው? እንዴው የት ነበርሽ ግን እስከዛሬ ማ እንዴት ብቆች ነበረ? የተጠየበቅ ሽው እየተከርመች ነው። ግን አሁን በቅ እኮ ነው ያልሽው። በቅ እንደገና ማለት ነው። እነሱን ለማንጫጫት አንቺ ብቅ ስትይ፣ እንዲያው ኮ ገርሞኝ ነው። አንጫጫሻቸው እኮ እንዲህ ልጆ በቃ አብዲው ጨርቃቸውን ሊጥሉ ፈለጉ ማለት ነው። ያለበት ያለበት ስላይ ምንድን ነው የሚባለው? መንፈስ ያለበት በዚህ ላይ ፈረም ይባላል። አብርሽ እኮ ግን ተሸገረ ሁለት አፍቅሮ ሁለት ይወድ እና ያበድ እንዲ ነው ይባላል እና እውነት ነው መሰለኝ። አንዳንዴ ስናስበው አንጫጫጩ ታንጫጫ ታንጫጫ ብሏል፣ ያገር የሰው ማለት ነው። አንጫጫት ነው እንጂ እንግዲህ ጀግኒት እና ሰው ሁላ አንጫጫቻቸውን እንልሻ እንላችኋለን እናማ መንጫጫት መንጫጫት መንጫጫት ብላ አል ያገሬ ሰው እንግዲህ ፍቅር ነው ፍቅር ነው። እናንተ አልያዛችሁ መረረረ ወንዲን አብርሽ፣ እናቴ እኒህ ልጆች እንኳን ጫጫቸው ሁለቶቹ ና አንድ ያይጋደሉብህ እንግዲህ አንዷን ትታፈቅር አንዷ ወደ ይዘህ ትላለህ። አንዷን ትትል ወደ ይዘህ ምችም ሁለቱ ዲያል እንግዲህ ምንም አድርገን አንችልም። እኛ እንግዲህ ከስርህ አንሆንም። ምን እናድርገው? እንዲ ማለምዬ አብሽር እንግዲህ ስቱር ነው አላይ ስቱር ነው እንግዲህ አላይገዝህ አላይገዝህ ከአንተ እኮ ሁለት ወዲ ሁለት ወዲ እና ያበዲያ አንዲ ነው ይባላል። እና ምንም ማድረግ አንችልም። እንግዲህ አብሽር እስኪ ስለዚህ አብሽሩ ላችሁ አለውኝ ፈታያላችሁ፣ ዘና በሉ ላለውኝ እና አብሽሮ እንግዲህ ፍቅር ነው እና እናንተ ሳፍቀራችሁ አታውቁም። በነገራችሁ ላይ ፍቅር በቃ እንደዛ አንጫጨው ሁሉንም ማለት ነው ረረረረ ሊጫረሱ በቃ ሊጫረሱ ድል እኔ እኮ የነገ የገረመኝ የነብሪቱ